እለት እለት እንገደላለን አለ። ዛሬም እለት እለት እየተገደልን ነው። ያው በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለ ምን በግፍ ይሞታል? ስለ ምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው?

ሰው መሆን ነው! ሊበቃ ይገባል። ወገኖች መተሳሰብ ይሻላል። ደከመን። ብዙ ጊዜ ሰማን። እናንተን ፈረዳችሁብን። በኛ እናንተ ወቀሳችሁ ሽ ግን ለማን የምንነግረው ይህንን? ማን የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አዎ ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ሕዝባችን እረፍት ይፈልጋል። ሰላም ይፈልጋል። ነጻነት ይፈልጋል። ሞት ሰለችን። በቃ ደም መፍሰስ ሰለችን። ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋ ስለ እኛ ደም ፈሰሰኮ በሱቁ ስለ እኛ ተፋወስንኮ ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ፣ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድ ዋጋ የሚያስከፍሉ ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ይህ ሰብአዊ ድርጊት፣ የሰውን ልጅ ደም በከንቱ ማፍሰስ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትናን ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀንስም። አዎ ይሄ በሀገራችን ምእመናን፣ እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ፣ ጸልዩ። እግዚአብሔር እንዲሰማ አሁ ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለ ምን ዘገየ? ስለ ምን አይሰማል? በደላችን በዛ፣ ኀጢአታችን በዛ። ጸሎታችን ከልብ ነው፣ አገልግሎታችን ከልብ ነው። ማረም የሚገባር ነገር አለ፣ የሚቀረን ነገር አለ። እኛ ግን የሚቀር ነገር አለ፣ መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መድኃኔ ዓለም ይስማ። ሀገራችንን ሰላም ያድርግልን። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ፣ ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አሁን ይሄ ነው የሚያስፈልገን፣ መተሳሰብ ነው የሚያስፈልገን፣ አንድነት ነው የሚያስፈልገን። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን በመሰዳደባችን በመወጋገሳችን አንዱ በአንዱ መፍረዳችን ተለያይተን ለየብቻ ስንሮት ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ህብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ የማይሞት አለ እንደ ንገሩ አለ እንደ የማይሞት አለ የሚገሉ አይሞቱ እሺ ንገሩ ሺህ ዘመን የሚኖር አለ አለ እንደ ያለ የጊዜው ጉዳይ ነው ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ ዛሬ ሌላውን ትቀብራለህ ነገ ሌሎች ይቀብሩሃል ይሄው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ። ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም። እኛ ገዳዮችን ወደ ንስሐ ይመልሳቸው፣ እግዚአብሔር አይምራቸው፣ ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን፣ የሰላም በዓል ያደርግል። እስቲ እጃችሁን ከፍ አድርጉ፣ እስቲ ወደ ሰማይ ይሰማችሁ እንደሆነ። እስቲ ሁለቱን እጃችሁ ከፍ ይሄ እጅ የተባረከ ይሁን ደም የማያፈስ ይሁን ሰርቶ የሚበላ ይሁን ሰርቶ የሚያገኝ ይሁን። ቀና አድርጉ፣ እንደ ሰሎሞን እጁን ወደ ላይ ከፍ የሰማይ አምላክ ያለ ወደ ሰማይ እያየ የሰማይ አምላክ ይታረቀ የሰማይ አምላክ እሺ በላችሁ፣ አመስግኑበት መዳን ያለም ቢሰማን መዳን ያለም ቢሰማን ቢታረቀም ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን፣ ምስራቱ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ፣ መዳን ያለም ይስማ። በቁስሉ የፈወሰን ዛሬም ከእመማችን ይፈውሰ ነት ወደ ነጻነት ያወጣን ዛሬም ነጻነታችንን ይስጡ። ሰላም ይስጡ እስቲ

ለሞቶ ተረፍተነፍጥን ይስጥል። ለሞቶ ተረፍተነፍጥን ይስጥል። ለገዳዮች ልብ ይስጥል። ያደፉ እጆች ይንጹ። ያደፉ እጆች ይንጹ። ደም የሚያፈሱ እጆች ይንጹ። የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን አገራችንን ሰላም ያድርግል። ሕዝባችንን ሰላም ያድርግል። ልመናችንን ይስማ። ልመናችንን ይስማ። እግዚአብሔር ይታረቀ፣ እግዚአብሔር ይቅር ይበለ። የሁላችን በደል ነው፣ የሁላችን ኃጢአት ነው። ከኃጢአታችን ያንጻ፣ ከበደላችን ያንጻ፣ ምሕረት ይስጠን፣ ይታረቀ። ካህናቱን ይጠብቅልህ፣ መምህራኑን ይጠብቅልህ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዓላችንን የሰላም በዓል ያድርግልን።